እንደ አጋጣሚ የኪነ ህንፃና የስነ ስዕል ጉዳይ በጣም ተጣጣሚ ተቀራራቢ ጉዳዮች ስለሆኑ የኔን የእይታዊ የተግባቦት ስርዓት ጉዳይ አርኪቴክት ዳዊት በንቲ በተለያየ መንገድ ብሎታል ግን በሱ ንግግር ውስጥ በሱ አቅርቦት ውስጥ እንደሰማችሁት ጎግል አንድ ቦታ ለመሄድ ሰማንያ ጊዜ ይህን ያህል ርቀት ቀራችሁ፣ ይህን ያህል ቀራችሁ እንደሚለው እኔም ደግመዋለሁ ማለት ነው፣ ነገሩን ኤምፈሲስ ለመስጠት እንግዲህ የሳይኔጅ ፖሊሲ ወይም መመሪያ ደንብ አስፈላጊነት የብዙኃን መገልገያ ስፍራዎችን ኢምፓክት ፉሊ ማኔጅ ማድረግ ነው አንደኛው። ሁለተኛው ግንኙነትን የተግባቦት ስርዓትን ምቹና ጤናማ ማድረግ ነው። ሌላው ተደራሽነት ነው። ተደራሽነትን ማመቻቸት ማደላደል ነው። በስተመጨረሻ ደግሞ ስነ ውበታዊ ፋይዳ ዌል ኪሬትድ የሆነ ሥርዓት የተከተለ የእይታዊ ተግባቦት ሥርዓት በአንድ ከተማ ውስጥ የተዋበ ከተማና የራሱ ጠባይና መልክ ያለው ከተማ ከመፍጠር አንጻር በጣም ከፍተኛ አስተዋጽኦ አለው። ይህንን ግብ ለመምታት አንድ ሰባት ፖይንቶች በሳይነጅ ፖሊሲ ውስጥ ኮንሲደር ይደረጋሉ ወይም ታሳቢ ይደረጋሉ። የመጀመሪያው ፐርፐዝ እና ፋንክሽናሊቲ ነው። ቅድም ከኔ በፊት ያቀረበው ዳዊት ያነሳቸው ጉዳዮች አሉ። አንዳንዶቹ እንግዲህ ይሄንን ሳቀርብ እናንተ ከቤታችሁ እዚህ የመወያ አዳራሽ እስክትደርሱ ያያችሁትን ምስል የተግባቦት መልክ ኮንሲደር እያረጋችሁ ልታዳምጡኝ ትችላላችሁ። እና ምንድን ነው ሳይነጅ አላማው፣ ተግባሩ፣ የሚሰጠው ጥቅም፣ ፋይዳው ምንድን ነው? ስለዚህ ፋይዳው ሲሪየስሊ ኮንሲደር መደረግ አለበት። አገልግሎት መሸጥ ከሆነ አገልግሎት ለመሸጥ በምን ልክና ቅጥ ለተመልካች ምልክቱ መድረስ አለበት የሚል ነው። ሁለተኛው አክሰሰብሊቲ ና ኢንክሉሲቪቲ ነው። ቅድም ዳዊት ይህንን ሜንሽን አድርጎታል። ተደራሽነትና አካታችነት ነው። አካታችነት የእይታ ለምሳሌ በእድሜ ኗሪውን በእድሜ ብንከፋፍለው ሲኒየር ሲቲዝንስ የእይታ ድካም አላቸው። በተፈጥሮና ሰው ሰራሽ እይታ ቶታሊ ያጡትን ትተን እንኳ፣ ስለዚህ በበቂ ርቀት የሚታይ መልእክት ማስተላለፍ ከዚህ ሁሉ ፔርስፔክቲቭ የሚታይ ነው። ኢንክሉሲቪቲ የአካል የእይታ የመሳሰለው ድካም ወይም ጉድለት ያለባቸው ማህበረሰቦች ማሰብ አለበት ማለት ነው። ፖሊሲው በዚህ ውስጥ የክላሪቲ የተነባቢነት የተገቢነት ጥያቄዎች፣ አንዳንድ ጊዜ የተገቢነት ጥያቄ ያለባቸው መልእክቶች ሳይኔጆች ደይ ቱ ደይ ስለምናይ ማለት ነው። ለምሳሌ ከዚሁ ከሳኖጣ ከአክሰሰብሊቲና ኢንክሉሲቪቲ ጋር በጣም ኢንተርሪሌትድ ናቸው ከላይ ከገለጽኩት ጋር አንድ እኔ በምሰራበት አካባቢ በመቶ ሜትር ራዲየስ በጣም ዝቅተኛ የሆኑ የኮንቴነር ቤቶች፣ ሱቆች እንደዚህ በመቶ ሜትር ራዲየስ 2700 ሳይኔጅ ነው ካውንት አርግ ያለው። ሱቆቹ በጣም በሚያስደንቅ ሁኔታ 2700 አይደሉም፣ ግን ሳይኔጆቹ 2700 ናቸው። አንድ ቤት 67 በዚህ በኩል በዚህ በኩል በዚህ በኩል እና የሚሰጡት አገልግሎትና የሚያስተዋውቁ ቪዥዋሊ ኮሚኒኬት የሚያደርጉት ነገር በፍጹም አይጣጣምም። በጣም የተራራቀ ነው እና ኮሚኒኬሽኑ ራሱ ከመብዛቱ ብዛት የታለመለትን ግብ ሳይመታ ቪዥዋሊ ፖሊዩትድ የሆነ የፈረሰ ከተማ የመሰለ እይታዊ ውጤት አስከትሏል። ለዚሁ ለዚሁ ቢሮ ተግባር የተጠና ጥናት ነው ማስታውሰው። ሌላው ሶስተኛው ነገር ኤስቴቲክስ እና ካልቸራል ኮንሲደሬሽንስ ናቸው። ስነ ውበታዊ ኮንሲደሬሽን የምንለው ለምሳሌ ከፊደል አጣጣል፣ ቅንብር፣ ቅደም ተከተል እና ሌሎች ቴክኒካል ጉዳዮች አሉት። ካልቸራል ኮንሲደሬሽንስ አንዳንዱ ከባህሉ ከኮንቴክስቱ ከአውዱ ጋር የማይጣጣም በጣም ኦፌንዲንግ የሆነ የሚያሳፍር ለምሳሌ፣ ማፈር የለብንም ወደ አንድ ሳይኔጅ ተመልክተን ማፈር በሸማቀቅ የማይመች ስሜት እንዲሰማን አያስፈልግም። ቪዥዋል ኮንፈርት መፍጠር አለበት እና ከዚህ አንጻር እነዚህ ካልቸራልና ኤስቴቲክ ኮንሲደሬሽንስ በጣም ኢምፖርታንት ናቸው። ሳይኔጅ ፖሊሲ እነዚህን ለማራገፍ አሁን በአጋጣሚ በኮሪደር ልማት ምክንያት ፈርሷል። አሁን የተጠናው አካባቢ በጣም የሚዘገንን ቀና ብላችሁም አታዩት። ለምሳሌ ለህጻናት ህጻናትን በዛው መንገድ ነው የሚሄዱት፣ አረጋውያንም በዛው መንገድ ነው የሚሄዱት፣ ወጣቶች፣ ህጻናት፣ ሴቶች በዛው ነው የሚሄዱት። ሌላው ና በጣም ብዙ አስነዋሪ ለምሳሌ ኮሞዲፊኬሽን ኦፍ ፊሜል ቦዲ ለምሳሌ የሰው ልጅ ሰብአዊ ክብር የሚነካ ወይም የሰው ልጅ አካል እንደ መሸቀጫ ተግባር የሚገለገል ብዙ ሳይኔጅ ያለ እና እነዚህ በጣም በየ እርምጃው ስትሄዱ የምታገኟቸው ህፀጾች ቪዥዋል ህፀጾች ናቸው። ስለዚህ ባህሉንም ስነ ውበታዊ ውጤቱንም አፌክት ያደርጋል ማለት ነው። ሌላው በጣም የሚታሰብበት በዚህ በሳይነጅ ፖሊሲ ኮንሲደሬሽን ውስጥ ኢንቫይሮንሜንታል ና ኤቲካል ኢምፓክቶች ናቸው። ለምሳሌ ግሪን ሌገሲ እንላለን ምሳሌ ነው። አረንጓዴ ሊቬብል ሲቲ ምቹ የመኖሪያ ከተማ መስራት በአረንጓዴውና በግንባታው መካከል የተጣጣመ መግባባት ፈጥሮ ሰዎች እንዲኖሩበት የተመቸ ከተማ መስራት ጀምረናል። ከዚህ አንጻር ለሳይኔጅ የምንጠቀምባቸው ማቴሪያሎች የሚፈጁት ኃይል ለምሳሌ ኃይል ቆጣቢ መሆን አለባቸው። ሳይኔጆች ሌላው የከተማ ሙቀት የሚጨምሩ መሆን የለባቸው። ሞዴሬት መሆን አለባቸው። በውስን ጉልበት ጥሩ ውጤት የሚያመጡ ኢኮ ፍሬንድሊ የሆኑ የሳይኔጅ ማቴሪያሎችና አቀራረቦች ኢቭን ከሳይዝ ጋር ሁሉ የተገናኘ ጉዳይ አለው። ከማቴሪያል በተለይ ፕላስቲክ በጣም ፕሮሞት በተደረገ ቁጥር ሙቀት የመጨመር ዱሬቢሊቲ ጋር የተገናኘ ለምሳሌ በየጊዜው ከአገር ሪሶርስም ጋር የሚገናኝ ስለሆነ በየጊዜው የሚቀያየር የሚወድቅ፣ የሚፈርስ ሳይኔጅ የምናስቀምጥ ከሆነ በየጊዜው እንቀያይራለን ማለት ነው። ስለዚህ ሊሚትድ የሆነ የሀገር ሪሶርስ እንጎዳለን ማለት ነው። ስለዚህ እነዚህ ሁሉ ከኤንቫይሮንሜንትና ከኢቲካል ኮንሲደሬሽን ጋር የተገናኙ ናቸው። ሌላው ሕጋዊ እና ከልካይ ፍሬምወርክ መቀመጥ አለበት። ሳይኔጅ ለምሳሌ በዚህ የፊደል መጠን በዚህ ቀለም በዚህ ሳይዝ ነው ይሄ አገልግሎትና ይሄ ሴክተር ራሱን ማስተዋወቅ ያለበት ተብሎ ሪጉሌሽንስ ህግ፣ ደንብ ሲወጣ ይሄም በማያደርጉ ላይ ህግ ክልከላና ህጋዊ እርምጃ የመውሰድ የመሳሰሉትን ሰፊ ሀሳብ የያዘ ክፍል ነው። ስድስተኛው ኢኖቬሽን እና ቴክኖሎጂካል አዳፕቴሽንን ኮንሲደር ማድረግ ነው። በሳይኔጅ ውስጥ እንግዲህ ቴክኖሎጂው እጅግ በፍጥነት የሚለዋወጥ ብዙ አማራጭ ያለው ሴክተር ስለሆነ ሳይኔጆች ይሄንን ፊውቸሪስቲክ የሆነ ነገን የሚመለከተውን ቴክኖሎጂካል ፍሬምወርክ ቴክኖሎጂካልና ኢኖቬቲቭ የሆነውን አቀራረብ ኮንሲደር ማድረግ ይኖርባቸዋል ማለት ነው። ሌላው ብዙ ጊዜ እነዚህ ሳይነጅ ፖሊሲዎች፣ ደንቦች፣ መመሪያዎች ሲወጡም ተግባር ላይ ሲውሉም ተገልጋዩን በስተመጨረሻ በስተ መጨረሻ ዞሮ ዞሮ ተገልጋዩን፣ ነዋሪውን፣ እንግዳም ካለ ቱሪስት፣ ማንኛውም ሰብአዊ ፍጡር ወይም ተገልጋይ ምቹ እና የሚኖርበት ከተማ መፍጠር ነው። ከዚህ አንጻር እነዚህ ህጎችና ደንቦች ሲወጡ ስቴክሆልደሩ ተገልጋዩ፣ ነዋሪው አካል መሆን አለበት። የዛ ሀሳቡ መሰማት አለበት። ባህሉ ኮንሲደር መደረግ አለበት። እሴቱ ኮንሲደር መደረግ አለበት። ይሄ ሲሆን ቅድም ከላይ ነው የጠቀስኳቸው ህጸጾች ከባህልና ከራስ እሴት ጋር የሚጻረሩ አክቶች ይቀራሉ ማለት ነው። ስቴክሆልደርስን አካል ካደረግን በዚህ የሳይነጅ ፖሊሲ ቀረጻ ውስጥ እና ብዙ ከአዲስ አበባ ትልቋ ከአዲስ አበባ ወጥታችሁ ወደ ሌሎች የክልል አነስ አነስ ያሉ ከተሞች ሄዳችሁ ብታዩ በሀገር ሀብት የሌላን ሀገር እሴት ፕሮሞት ስናደርግ ታያላችሁ። በጣም ሊሚትድ ሪሶርስ ነው ያለን እንደምታውቁት። ነገር ግን የራሳችንን እሴት እና ቫሊዩ ፕሮሞት ከማድረግ ይልቅ በሳይኔጆቻችን የሌላውን ዓለም እሴት እና ቫሊዩ ፕሮሞት የማድረግ እጅግ ክስረት ነው። በሰለጠነው ዓለም ስትሄዱ ለአንድ ሳምንት ቆይታችሁ ስትመጡ በአስደናቂ ሁኔታ የባህል ለውጥ አድርጋችሁ የምትመጡት በሳይኔጆቻቸው በቪዥዋል ኮሚኒኬሽኖቻቸው አማካኝነት ነው። ትሁት ያረጓችኋል፣ ስልጡን ያረጓችኋል፣ ፈጣን ያረጓችኋል፣ ይቅርታ መጠይቁ ያረጓችኋል። በጣም በሚያስደንቅ ሁኔታ ይሄንን ኢምፓክት የሚፈጥሩት በሳይኔጆቻቸው አማካኝነት ነው። ምን ጉዳይ ያካትታል? ምን ምን አይነት ነገር ያደርጋል? ዳዊት ነግሯችኋል። በተረፈ ወደ በውይይት ሰፋ አድርገን እንነጋገራለን። ይዤ መጣሁት ይሄንን